በቃ አታሳፍሩኛ። እሺ ናሚ፣ በቃ ጽናትን ተዋት። እሺ አለቃ፣ ትቻታለሁ። ነው ይልቅ ምግብ በልታችኋል ወይ? ጊዜ ያሳዝናል እኮ። ምኑ፣ ሁሉ ነገር ድሮ ቀረ። ይኸውልሽ፣ ፅ ከቀልቧ እያለች ማለት ነው። እንዲህ ኮቴን ሰምታ ነበር እንደራበኝ የምትለየው ማለት ነው። አሁን ግን ይኸው በባለፈው እንግዲህ ቤቲ ከቤት ወታ ኪራና ጽናት እንግዲህ አለማቸውን ፍቅራቸውን ሲቀጩ ነበረና ቤቲ ግን ከቤት ወታ ነበረ፣ አብዳም ነበረ እንግዲህ ያየኑ። ዛሬ ደግሞ እስቲ ምን አለ የሚለውን አብረን የምናየው ይሆናል ማለት ነው ጽናት ክፍል አርባ ሰባትን አብረን እናያለን። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አባይነኝ ዛሬም እንግዲህ በሌላ ቪዲዮ መጥቻለውኝ ጽናት ክፍል አርባ ሰባትን ይዤላችሁ መጥቻለውኝ። እንግዲህ በባለፈው እንዳየነው ጽናት እና ኪራ እንግዲህ በፍቅራቸው እየተማለሉ ቤቲ ደግሞ ኪራን ስለምትፈልገው እና ኪራን ስለምታፈቅረው ጽናት የኪራ በመሆኗ ቤቲ ተናዳ ከቤት ጠላላቸው ወጥታለች። እንግዲህ እስቲ ዛሬ ደግሞ ምን አለ እነሱስ ምን ላይ ናቸው የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ኪራ እንግዲህ ለእናቱ ደውሎላት እናቱን ባክሽ፣ በጣም ደስታ ውስጥ ነው ያለሁት፣ በጣም ደስ ብሎኛል እያላት ነው። እና የድሮ ልጅሽ ተመልሰዋል፣ እኔ በጣም ደስ ብሎኛል እያላት ነው እናቱም እንግዲህ ሰላምታዋን ከደረሰችለት በኋላ አባዬስ ብሎ ጠየቃት። አብረን የለንም አለችው። ምን ነው፣ ምን ተፈጠረ እያለ እንግዲህ እሱም በስልክ እናቱን ይጠይቅ ነበረ። እናቱም አይ አያትታማ ነው እያለችውም እንግዲህ እሱም ሰላምታውን እያደረሰ ወይ ልምጣ ወይ ሲላት አይ አትምጣ ለምን ትመጣለክ? ብላ አለችው። እሷም በእንደዚሁ እንዳሉ እንግዲህ ጽናትስ ቤቱስ? እያለችም ትጠይቀው ነበረ። በእንደዚህ እያሉ እንግዲህ ጽናት ደግሞ እቤት ሆና እንግዲህ ተግሳ ቁጭ ብላለች። በጣም የከፋትም ትመስላለች። ምክንያቱም እንግዲህ አባቷ ባለፈው ደውላላቸው ከፍቶኛል እመጣለሁ አባዬ ብላቸውም ነበረ። ይህ እንግዲህ እሳቸውም ከደወልኩላት እች ልጅ ታስባለች ትጨነቃለች በሚል ተነሳስተው እነሱም እንግዲህ ሳይደውሉላት ድንገት መጥተዋል እና እሷም እንግዲህ አዝናና ተግዛ ቁጭ ብላ በሀሳብ ሄዳ ነበረ እንዲሁም ናሆሜና ጓደኛው እንግዲህ መጥተው ቢጠሯትም ጽናት ጽናት ቢሏትም እሷ አትሰማቸውም። ከዛ እነሱም ጽናት ጽናት ምንሆነሽ ነው ብለው አሏት። እነሱም እንግዲህ ጽናት ጽናት ምንሆነሽ ነው ሲሏት ከእንቅልፉ እንደሚነቃ ሰው እ ብላ ዘላ ተነሳች። እሷም ከዛ ምን ሆነሽ ነው እንደዚህ የሆንሽው አንቺ ልጅ እኮ ፍቅር አሳውሮሻል እያላት እንግዲህ ናሆሜም እየተቀላለዱ ነበረ ነገር ግን የጽናት አባት ከገጠር ሲመጡ የከተማ ዱርዮች እንግዲህ በእንትን ከተማ ላይ ይዘው የመጡትን ዕቃ ከነስልካቸው ከነምናቸው እንዳለ ተነጥቀዋል። እንግዲህ በዱርዮች ማለት ነው። ነገር ግን በጣም ይከብዳል ማለት ነው። ምክንያቱም ይሄ ነገር ብዙ ይሄ በድራማም ቢሆን ግን ብዙ ነገር እየሰማኝ ነው ያለነው። እና ትልቅ ሰውን ማሳዘን የተለመደ ነው ማለት ነው። እና እንደውም ቢቻል መንገድ ቢያሳያቸው ቢንከባከቧቸው፣ የያዙትን ተቀብለው ቢሸኟቸው በጣም መልካም ነው። ግን እነኚህ አባት መሀል መንገድ ላይ ቆመው በባዶ እጃቸውን እኔ እንጃኔ እኔ እንጃ አባትን ማሳዘን ማለት በጣም ይከብዳል። እርግ ማለትም ነውና ምንም ነገር በእጃቸው አልቀረም። እንግዲህ እሳቸውም በመንገድ ዳር እንግዲህ ቆመዋል እና እንደዚህ የምታደርጉ ሰዎች በድራማ የምናያቸው ነገሮች እንግዲህ በጣም ከባድ ነውና የጽናት አባትም እንግዲህ የሆነ ልጅ ይመጣባቸው እና። አባ ምን ፈልጋችሁ ነው ሲላቸው፣ ስልክ መደወል እፈልጋለሁ ልጄ፣ ልጠይቅ መጥቼ ነው። ስልክም አስደውሉ እንግዲህ ልጁ አገናኛቸው፣ አገናኛቸውና ጽናትና እነ ኪራም እንግዲህ ሁላቸውም ደስ ብሏቸው መተው ወሰዷቸው ማለት ነው፣ ወደ ቤት። ነገር ግን ጽናት ተጨንቃለች። በጣም ደስተኛ አይደለችም። አባቷ የሚያውቁት እንግዲህ እሷ ታ እንደምትማር ነበረ እሳቸው ግን ያው እሷን ለማየትም ቢመጡ እኔ አንተን ትቼ የመጣሁት እኮ ልማር ነው እያለች እንግዲህ እየተርበተበተች ነውና እሳቸውም እንግዲህ የሆነ ነገር እንዳለና መናገር እንዳልፈለገች እየተረዷት ነውና እንደው ከአንቺ ይምጣ ብዬ ነው እንጂ አንቺ የሆነ ችግር እንዳለ ነው የተረዳውት ይላል። ከዛ ትምህርት ቤት ሊሄድ ነው በቃ ብላ ተነሳች። ከዛ ኪራም የምን ትምህርት ነው ብሎ ኪር ሲላት ከዛም በኋላ ተጠቃቀሱ ከኪራ ጋራ። ከዛ ፅናትም እንግዲህ ሄሊፎርማል ለብሳ ወደ ትምህርት ቤት ለመመት ወጣችና ጊዜዋን አሳልፋ ተመልሳ መጣች እና ኪራንም ከዚህ አካባቢ ይዘክን ጥፋ ብለ ስትለው፣ ኪራም እንግዲህ አይዞሽ እኔ ይሄ ሁሉ ነገር ያልፋል ብላ ይላታል። እንግዲህ ከዛ ናሆሜም እንግዲህ እየተጫወቱ አጫውቷቸው ብለው አሉ። አባታቸው ግን የሆነ የተጠራጠሩ ነገር አለና ያልፋል ሁሉም ነገር፣ የማያልፍ ነገር የለም። ነገር ግን ይሄን ነገር እውነቱን መናገር አለብን፣ እስከ መቼ ነው የሚደበቀው እያለ ነው። ናሆሜም እንግዲህ በጣም ፈርተዋል። ምክንያቱም የጽናት አባት እንግዲህ ምን ያህል ስሜታዊ እንደሆኑ ልጇ እየተማረች እንደሆነ ነው የሚያውቁትና፣ አሁን ግን ሰራተኛ በመሆኗ ግራ ተጋብተዋል። ኪራ እኔ የምላደርግ ነገሩ እኮ በጣም ከባድ ነው እያለ ነው። እምሮም ናሆሜም ሁሉም ተጨናንቀዋል እንግዲህ እንዴት ነው ዘጠኝ ሰዓት የሚረዝመው እያለች እንግዲህ እሷም እየተጨናነቀች ነበረ እና ጽናትም እንግዲህ በዚህ ነገር ሁሉ ግራ ተጋብታ ጽናት፣ ካሁን በኋላ ይህን ሁሉ ለአባትሽ ተናገሪ፣ አባቴ ማወቅ አለበት እያለች እንግዲህ ይህን ሁሉ እንደዚህ ያደረግኩት እኔ ነኝ እያለች ነው እንግዲህ በዚህ እንዳሉ እንግዲህ እሷ ኪችን ሆና ኪራም መጣባትና መላፋት ጀመረ። እረፍ አባቴ ያይካል፣ እረፍ እያለችው ነው ኪራም እንግዲህ እባክሽ አባትሽ ማይክሮፎን አለባቸው እንዴት ነው የሚያየውን እነሱ እኮ ያሉት ሌላ ቦታ ነው እያሉ ነው። ከዛ እንግዲህ ኪራም እባክሽን አስሚኝም፣ ሳሚኝ እያለ እንግዲህ እዚህ ቦታ ላይ በጣም ነው ያሳቀኝ ማለት ነው። እና ሳሚኝ እያለ እንግዲህ እየታገላት ነው ያለው። እሷ ግን አባቴ እንዳያይክ ነው እያለችው እንግዲህ እንትን እያላት ነው፣ እሱም እየተላፋት ነው። እሷ በአንድ ጎንም የአባቷ መምጣት ቢያስጨንቃትም በአንድ ጎን ግን እንዳይደብራት ኪራ ከጎኗ እየሆነ እያስ እያሳቀድ ነው እና ነገሮችን እንድትረሳ እያደረገ ነው። ነገሩ ግን በጣም ተጨናንቀዋል። ኪራም ግን አባቱ ስለመጣ ይህን ነገር እንዴት ነው እንንገረው እያለ ነው። አባዬ እንዴት መጣ ግን ብሎ ጠየቀው። የኪራ አባትም እጁ ወለም እንዳለው እና እጁን መታሸት እንደፈለገ ነው የሚነግረው። ነገር ግን እናቱ እንዳልሰማች ይነግረዋል። እንዴ እንዴት ነው ይህን ነገር ብሎ ነገረው። ከዛ አባትም ግራ ተጋባ። ኪራም እንግዲህ አባቱን እባክክን አባዬ ጽናት እዚህ ቤት ያለችው ሰራተኛ ሆና እዚህ ቤት እንደምትኖር ለአባቷ እንዳትነግር ተሳስተካ እንኳን ቢሆን እያለ ነው። አባትየውም እንግዲህ የኪራ አባትም ግራ ተጋብተው ምን እያልከ ነው ልጄ ይለዋል። ከዛ እኔ እኮ ጠርጥሬ ነበረ ዩኒፎርም ስትለብስ ብሎ ሲለው፣ አዎ አባቷ የሚያውቁት እዚህ ቤት ተጠግታ እንደምትቀመጥ ነው እንጂ እየተማረች እንደምትቀመጥ ነው እንጂ ሰራተኛ እንደሆነች አባቷ አያውቁም። እባክህ አባዬ፣ ይሄን ነገር ሚስጥር አድርግና ያዘው ይለዋል። እኔማ ሁለት ጸጉር አብቀዬ እንዴት ነው እመዋሸው ይለዋል። አባትየውም ምን ነው ለምን ፈራክ አንተ ይሄን ነገር ብለው ይጠይቋል። ኪራም እንግዲህ ግራ ተጋብተዋል። የሆነ ነገርማ አለባችሁ እንዴ በሁለታችሁ መካከል የሆነ ሚስጥር ያለ ይመስላል ይለዋል አባትየው ኪራም እንግዲህ ምንም ነገር በመሀላቸው እንደሌለ ይነግረዋል የጽና አባትም እንግዲህ ግራ ተጋብተው እንደው ትንሽ ላሰበለፍ ብዬ እንጂ እያለው እንግዲህ እኔማ እኮ ትንሽ ላሰበለፍለፍ ብዬ ነው እንጂ እኔ አውቄያለሁ የሆነ ችግር እንዳለባት ይላል አይ አባቴ እኔ ምንም ችግር የለብንም እያሉ እንግዲህ እነሱም ስፖርታቸውን እየሰሩ አብረው እየሄዱ ነበረ። ነገር ግን ጽናት በጣም ተጨናንቃለች። ይህ ነገር እንዴት ይሆናል? እስከ መቼስ ነው ደብቄ የምኖረው እያለች ነው እንግዲህ ጽናትዬ በጣም ተጨንቃለች። ጭንቀትም ውስጥ ነው ያለችው እና እንግዲህ የጽናት አባት አሁን ላይ እያሰቡ ነው። ልጄ የሆነ ነገር ገጥሟታል። እኔ ልቤ ነግሮኛል። እንደው ገፍቶ ይምጣ ብዬ ነው እንጂ አን እች ልጅ እንደማትማር ውስጤ እየነገረኝ ያለው እና እች ልጅ የምትማር አይመስለኝም እያሉ እንግዲህ አባትም አንዳንድ ጊዜ የወላጅ ሆድ ያቃልና ልብም ይነግራል። እና ጽናት እንደማትማር እንግዲህ አባታቸው ውስጣቸውን እያሰላሰሉ ምንድን ነው እየተፈጠረ ያለው? ምንድን ነው እሱስ እየተሆነ ያለው? እያሉ እንግዲህ አባት በውስጣቸው ጥያቄ ምልክት ፈጥሮባቸዋል። እንግዲህ የዛሬ ቪዲዮ ይህን ይመስላል። የጽናት አባት ነገሩን ያውቁታል ወይስ ምን ይፈጠራል? እነሱስ ሚስጥሩን አውጥተው ለአባቶቻቸው ተናግረው እንደሚፋቀሩ ይነግራሉ ወይስ ድብቅ አድርገው ይለያያሉ? እንግዲህ በጉጉት የምንጠብቀው ነገር ይሆናል። ቤተሰብ እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እንዲሁም ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ። ክብረት ይስጥልኝ። እውነት ለመናገር በጣም ነው መሰግነው። ክበሩልኝ። አሁንም ዛሬም ሆነም ነገ እግዘታችሁ አይለኝ። ሀገራችንን ሰላሟን፣ ፍቅሯን፣ አንድነቷን ይመልስልን። ባባይ አመሰግናለሁ።